ኢትዮጵያ ከፍተኛ ምርት ያለው የተፈጥሮ ጋዝ ክምችት እንዳላት ቢታመንም የተፈጥሮ ሀብቷን አልመታ መጠቀም ሳትችል ዘመናት ነጉደዋል። ከቅርብ ጊዜ ወዲህ መንግስት ለዘርፉ በሰጠው ትኩረት የተፈጥሮ ጋዝን ጥቅም ላይ መዋል ተጀምሯል። ይህም ሀገሪቱ የከርሰ ምድር ሀብቷን መጠቀም መጀመሯን ያመላከተ ጅማሮም ሆኗል። የኦጋዴን የተፈጥሮ ጋዝ ፕሮጀክት በጠቅላይ ሚኒስትር ዶክተር አብይ አህመድ ተመርቆ ወደ ምርት መግባቱም ይታወሳል። የተፈጥሮ ጋዝ ለምን ጥቅሞች ይሰጣል በሚለው ጉዳይ በነዳጅና ኢነርጂ ባለስልጣን የነዳጅ ተቋማት ብቃት ማረጋገጥና ፍቃድ የመሪ ስራ አስፈጻሚ ተወካይ አበላ ግዛው ከአዲስ ሚዲያ ኔትወርክ ጋር ቆይታ አድርገዋል። የተፈጥሮ ጋዝና የነዳጅ ልዩነትን ያብራሩት አቶ አበላ ነዳጅ በፈሳሽ መልክ የሚገኝ ሲሆን የተፈጥሮ ጋዝ ግን በጋዝ መልክ የሚገኝ መሆኑን ይናገራሉ። ነዳጅ ክሩድ ኦይል የምንለው ዲቭዲቭ ነዳጅ ሲገኝ በፈሳሽ መልክ ወይ ደግሞ እንደጠጠሩ ከባድ ክሩድ ኦይል ከባድ ዲቪዲ ነዳጅ ወይ ደግሞ ቀላል ዲቪዲ ነዳጅ ሊናገኝ ይችላለን። ተፈጥሮ ጋዝ ግን ጋዙ ነው፣ ወደ ሊኪውድ ደግሞ ወደ ፈሳሽ የምንቀይረውት ስለዚህ በተፈጥሮ ሚቴን የሚባለው ሲኤች ፎር ነው የኛ ት ነው ማለት ነው። ተፈጥሮ ጋዝ አውሮፓ ሀገር ያደጉ ሀገራት ይፈለጋል። ምክንያቱ እንደ ግሪን ኢኮኖሚ ስለሚቆጠረውት ባካ አይደለምኛ። ኢትዮጵያ አሁን ላይ እያመረተችው ያለው የተፈጥሮ ጋዝ ተሽከርካሪን ጨምሮ ለተለያዩ አገልግሎቶች እንደሚውሉም ነው የገለጹት። ኢንዱስትሪ ደግሞ ሲታከል እንዳንድ የኢኮኖሚ ፒላር ተያዘውን የአምራች ዘርፉን ቀጣይ አቅጣጫ በትክክለኛ ጎዳና እንዲራመድ ያስችለዋል። መኪናዎች እንጠቀማለን፣ ለተሽከርካሪ እንጠቀማለን። ሌላ ደግሞ ፋብሪካም እንደ ኢነርጂ፣ እንደ ቦይለር ማሞቂያ ደግሞ እንደዛ ማፈሊያ አድርገን መጠቀም እንችላለን ፋብሪካ ውስጥ። በሌላ በኩል ደግሞ እንደ ግብዓቱም የተለያየ ምርቱ ከዛ ማምረት ይቻላል፣ እና ብዙ ጥቅም ነው የምናገኘው ከተፈጥሮ ጋዝ። የአገሪቱ የኢነርጂ ደግሞ ለዚህ የነዳጅ ጥገኝነቱም ይቀንሳል፣ የሀገር ክብሩም የናሽናል ሴኩሪቲ ደግሞ ሰጥታ እየተረጋጋ ለኢኮኖሚ ብዙ ጥቅም ስላለው ጥሩ አስተያየት ስላለው ብዙ ጥቅም ነው የምናገኘው የተፈጥሮ ጋዙ። ከፍተኛ ምንዛሬ በማውጣት የምትገዛውን የማዳበሪያ ግዢ ለማስቀረት የጀመረችው ኢትዮጵያ የማዳበሪያ ፋብሪካን ጨምሮ ለተለያዩ ኢንዱስትሪዎች ትልቅ ግብዓት ይሆናል። መዳበሪያ ፋብሪካ ቀጥታ የሚጠቀሙት አሞኒያ ወክን ናትሮት ከዚህ ነው የሚመረተው ከተፈጥሮ ጋዝ እናገኛለን። ሌላ ደግሞ ማአት የፔትሮ ፕሮዳክቶች ለመድኃኒት ለመድኃኒት ለቅባት እነዚህ ፔትሮሎጂ የሚባሉት ላስቲክ በቃ ልብስ እንኳን ለምን ልብስ ፔትሮ ኬሚካል የሚባሉ መአት ማምረት ስለሚችል ላስቲኮቹ ከውጭ የምናስገባ አጠቃላይ እዚህ ሀገር ውስጥ ማምረት ስለሚችል ከፍተኛ የውጭ ምንዛሬ ያስቀራልናል። ቢያለ ነዳጅ ግዢ በየአመቱ እስከ አራት ነጥብ አምስት ቢሊየን ብር የምታወጣውን የውጭ ምንዛሬ ለመቀነስም ሚናው የጎላ እንደሆነም ተናግረዋል። የውጭ ምንዛሬ በማስቀራት አኳያስ ና ኢትዮጵያ በየቀን ከ9 እስከ 12 ሚሊየን ሊትር ታስገባለች። ወደ ስድስት አካባቢ ፕሮዳክት ወይ ደግሞ ምርት ነው ምንዛሪ ውጤቶች ይገባሉ። ከዚህ ደግሞ በአመት ወደ አራት ነጥብ አምስት ቢሊየን ዶላር ነው የሚታወጣ ኢትዮጵያ ማለት ነው ይሄ ደግሞ የምናስገባ ነዳጅ ብቻ ነው የምለውት እንጂ የነዳጅ ውጤቶች ማት ነው የምናስገባ ወደዚህ ወደ ገንዘብ ያልተቀየሩት ና እነኚህ ሁሉ ከዚህ አገር ውስጥ ታኪ ምርት መመረት ከሆነ ነዳጁን ደግሞ ነ የተፈጥሮ ጋዝን እዚህ ጋር ከምናስገባው የምንጠቀም ከሆነ ማአት የሆነ ፋይዳ አለው። ጠቅማለው። መንግሥት የነዳጆችን ለመቀነስ የተፈጥሮ ጋዝን የሚጠቀሙ ተሽከርካሪዎች ወደ ሀገር ውስጥ ከቀረጥ ነፃ እንዲገቡ የማበረታቻ ድጋፍ መፍቀዱ ይታወሳል።